አሰላሙ አሌይኩም ወረህመቱላህ ወበረካቱ። የሱንዱስ ቤተሰቦች ሰላም ናችሁ? እንዴት ናችሁ? ሰላም ብያለሁ። የሌላ እምነት ተከታዮች ሰላም ናችሁ? እንዴት ናችሁ? ባላችሁበት አላህ ይጠብቃችሁ። እኔ አለሁኝ አልሐምዱሊላ። ዛሬ የሰራሁት ምሳ እያችሁ። ወላሂ እንጀራ ጠልቤ ሶስት እንጀራ ናት እና ትናንትም አንድ ቪዲዮ ሰርቻ ያለሁኝ እና አለቀቁትም ያው ያው ዛሬም ሰርቼ የላችኋለሁ። ምን የመሰለች ስጋ በቁርጥ ማለት ነው፣ የኢትዮጵያ ቁርጥ ሰርቼ ነው። እውነት ሶስት እንጀራ ነው የጠለብኩት ያው አንድ ሶስት ስላችሁ አንድ አንድ ኬስ ማለት ነው፣ እና ሶስት እንጀራ ማለት ነው። ትላንትና ይሄው አንድ በለውኝ እንዴት ደስ እንዳለኝ እውነት። በቃ ምግብ ኢትዮጵያ ያለው ነው የመሰለኝ። እና ቪዲዮን ሲጀምሩት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ይችን የመሰለች ቁርጥ በስጋ ሰርቻለሁ እና አብራችሁ እስከ መጨረሻ ተከታተሉ ውዶቼ። ይኸው ልበላ ነው እና ጨንቆኛል፣ እስክበላው ድረስ ይኸው ስጋ ይኸው ቁርጡንም ይኸው ስጋ የሰራውት ው በራሴ ልክ ስለሆነ አላበዛን፣ ትንንሽ ነው እና አሁን እነሱ አረቦች ይህንን ልትበላ ነው ወይ እንዳይሉኝ። በነገራችን ላይ እንጀራው በጣም ቀጭን ስለሆነ ወዲያውኑ እንደዚሁ ስታዩት በጣም ትልቅ ይመስላል እንጂ በጣም ቀጭን ነው። ፍሪጅ ውስጥ ሲገባ ደግሞ በጣም ይቆራረሳል። እዚህ ሀገር የተጠለበ እንጀራ ለምን እንደሆነ እኔ እንጃ። እና ብን ለማንኛውም በቃ ምግብ ያባላል። ወይን የኢትዮጵያ ምግብ አትሉ ማን እንደ ኢትዮጵያ ለምግብ ማለት ነው። እና ይኸው ዛሬ ምሳይን በዚህ መልክ ልበላ ነው እና ደግሞ ላይክ ከአማራችሁ ማለት ነው ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ኧረ ላይክ አድርጉኝ ቢያንስ እንኳን ሰብስክራይብም አድርጉኝ እና አይቀንስባችሁም እውነት እና አሁን እስቲ ሰው እንዳይመጣብኝ ብኝ ሳልጀምረው ብጨርሰው ምግቡን ሳልጀምረው ብጨርሰው ቪዲዮን ደስ ይለኛል። ግን ከመጡብኝ፣ ኩሽና ነው ያለሁት፣ ከመጡብኝ ማቋረጤ ነው። እንግዲህ የሰው ቤት ከባድ ነው። እንግዲህ እኛ ምንም ብንለቃ አበረታቱን እና እንደው እንደው እንደው አሁን እኮ ቡና አፍልተን እንደዚህ ምግብ የሆነ ነገር ምናምን አድርገን ብናቀርበው በጣም እንትን እይታ ያገኛል። በነገራችን ላይ ግን ያው እኛን እንደምታውቁ ነው አይመችም። እኔ ግን ወላ አንዳንዴ በጣም ራሴ ለራሴ ምንም ቦታ አልሰጥም ነበር ግን አሁን አሁን ሳስበው ለምን እላለሁ ለምን ለራሴ ራስን ማስደሰት እኮ ትልቅ ነገር ነው አላህ በሰጠን ነገር አላህን ማመስገን በሰጠን ነገር መደሰት የሚሰጠን ለምንድን ነው ልንደሰትበት ምግብ ስለበላን እንደሰትም ስለ በነገራችን ላይ ስለ ምግቡ ሲሆን በቃ አንዳንዴ ፍላጉዙ ከሀገር ስንወጣ ብዙ ነገር ያስፈልገናል ያንን ፍላጎት ደግሞ እንዳንፈጽም የመዳን ቤት አለ። ያ ያ ነገር በቀም እኛ የምናስበው የመዳን ቤት ብቻ ሀሳብ ነው። ለምን እንዴ አረ ጠልባችሁ እንደ በመዳን ቤት እኮ የተለያዩ ምግቦች አሉ። ግን እንጀራ ከጠለብን ቁርጥ ሰርተን መብላት እንችላለን። እንዲጃጅ ያው ዶሮ ሰርተን በበርበሬ ማስራት እንችላለን። ችግር የለባቸውም እነሱ እኛ ሰርተን ለምንበላው ለዚች ያክል ምንም አይቆጭም። ሁሌ ስለማናደርገው አንዳንዴ ምንም ችግር የለውም እና እውነት ትላንትና በልቼ እውነት እንዴት ጥግብ ብዬ እንዳዋልኩኝ እንደው ኢትዮጵያ ያለውን የመስለኝ እንዴት እንደሚጣፍጥ ዋስጠጣን የዋልኩት ትላንትና ስጋ እንጀራ ነው የበላሁት። ስጋ ትንሽ ሰርቼ የበላሁት የቀረኝ ነበር። ያው ዛሬ ደግሞ በቁርጥ ጨምር ሰራውን እላቸዋለሁ። ትላንትና እንግዳ ነበረ። ሚታ ያስፈልጋል አልኳት። የሚያቃጥለውን ያ ከዚህ በፊትም ታመጣለች፣ ግን ለምግቡ የሆነ ምሳ ሰራ ነበረ እንትን ሚጥሚጣ ያስፈልጋል አልኳት እርጥቡን ሚጥሚጣ ማለት ነው ለምን ስትለኝ ያስፈልጋል አልኳት ግን በተዘዋዋሪ ለኔም ስለምፈልገው ነው እና በቃ አመጣች ስታመጣ እንዴት ደስ እንዳለኛው እንዳንድ እያጣጣም ክበላለው ብዬሽ ትናንትና አንድ ቤሉ ይሰርቻለሁኝ በስቃ ነው ዛሬ ደግሞ ቁርጥ ጨምሬ እኔ የሰራሁት እውነት እንግዲህ አሁን ቢያንስ እኮ ቪዲዮ መርዘም አለበት ለምን እንደሆነ ነገራችሁ ያው እኛ ዋዲስ የሚባለው ነገር በጣም ስለከበደን፣ እውነት አበረታቱን። ቪዲዮ ስንለቅ ደግሞ ጨርሳችሁ ይሉልን ከጎናችን ሆኖ ከጎናችሁ ሆናችሁ መታበረታቱ እውነት ከልብ ነው። ማመሰግነው ሁላችሁንም እና ራስ በራሳችን በተለይ መዳም ቅመሞች ዩቱበር የሆናቸው አዳዲሱ ዩቱበሮች አበረታቱን ቤተሰብ። እና እንግዲህ አሁን እኮ ካሜራ አለ ይኖራል፣ እንግዲህ አላየሁኝም፣ ይኖራል ሽና ላይ የትኛውን ቤት ይኖራል። እኔ በነገራችን ላይ እነሱን እንትን አለመንካት ነው እንጂ ችግር የለውም። እና ያው ይሄን ይመስላል ቪዲዮዬ። እንዴት እንደሚያምር ና ጨንቆኛል። እና ኮሜንት ላይ ማሻላ ማሻላ፣ እንዲህ የበላሁትን እንግዲህ እንዳለ ማሻላ ማሻላ በሉ። ማሻላ ማለት በጣም ጥሩ ስለሆነ ኮሜንት ላይ ማሻላ ማሻላ በሉ። እና እናንተም ጠልባችሁ ብሉ። እውነት ሁሌ ጭንቀት፣ አንዳንዴ ራሳችን ስናስደስት እውነት የሆነ በቃ ደስታ ይሰማናል። ስራ ስንሰራ ራሱ ኔን ማስራ ማስደስት ይችላለው ነው ያልኩ። ትላንትና እውነት በቃ ደስ ነው ያለ። የኢትዮጵያ ምግብ በጣም ነው የሚናፍቀኝ። በነገራችን ላይ ቲክቶክ ላይ ዩቱብ ላይ ሳይ በጣም ነው የሚያዝገው። መቼ ግን እኮ እኛም እንችላለን። እውነት አንድ እንጀራ ከጠለብን እንበላለን አቆይተን አንዳንድ እንጀራ እየሰራን በቤቱ ባለው ምግብ ሰርተን ያው ቁርጡ ሊሆን ይችላል ውል ሊሆን ይችላል። የተለያዩ ምግቦች አሉ። አረቤት ካልተቻለ ማይሰጡ ከሆነ መጥለብ ነው። እኔ ማይሰጡን ከሆነው መጥለብ ነው። ምፈልገን ግን የአሁኗ ሴት አፈራት አለው ለብዙ ነገር ግን ምንም አትልም ሴትየዋ ማለት ነው። እና ምን ልላችሁ ፈልጌ ነው። ለራሳችሁን ያው አስቡ፣ ራሳችሁን አስደሱት፣ ጠልባችሁ ብሉ ቤተሰብ እኔ ከዚህ በኋላማ ቢያንስ በወር ሁለቴ በወር አንዴ እጠልባለሁ። በወር አንዴ ሁለቴማ ከባድ ነው። ያው ለእንትን የሚከፈለው ብር ስላለ ማለት ነው ድራይቨሪ፣ ነው ምንድን ነው የምትሉት እሱም ስላለ ያው በወር አንዴ በሁለት ወር አንዴ፣ ያን ያክል ብዙም እንትን አይልም። በወር አንዴ እጠልባለሁ፣ ይወስኛለሁ ከዚህ በኋላ ኢንሻአላ፣ አላ ያሳካልኝ። እንግዲህ ኢንሻአላ በአላ ፈቃድ ነው ሁሉም ነገር ሚሆነው። ይህን ይመስላል። ዛሬ እውነት ማሻላ ማሻላ፣ እኔን ራሱ እንዴት እንዳስገው መግቸኝ። እኔ ከዚህ በፊት ጠልበው የሚበሉ ሰዎች ምናምን ለምን ብር ያወጣሉ? እዚያ ያለውን ምግብ ተልተው አይብቃቁም? ለምንድን ነው ብር የሚወጣው ብዬ ሁሌ ለራሴ እኮ እፈልጋለሁ። ቲክቶክ ላይ ቲክቶክ ላይ ዩቱብ ላይ ሳይባል ማለት ነው ላጭ ነው የሚወጣው በነገራችን ላይ ግን፣ ለምን ተጠልቦ ይበላል ብዬ ራሴ ራሱ በቃ አልወድም ነበር ለምን የአረቢት የተለያዩ ምግብ ስላሉ ያንን ሰርቶ መብላት ነው ብዬ በቃ ብዙ ምንትን አለንም ነበር። ግን ሲታሰብ እኔ ሲያስፈልገኛል እፈልጋለሁ። ለምን እንዲላለሁ። እና ለምን ከዚህ በፊት የሚጠልቡ ሰዎችን በጣም ነበር የምቃወመው። ግን ትክክል ናቸው። ለምን ራሳቸውን ማስደሰታቸው በቃ ብልህነታቸው ነው። እኛ ሀገር እንገባለን የሆነ ቀን የሆነ ቀን ስንገባ እንደርሳለን እንደርስበታለን ብለን ነው የምናስበው። እንግዲህ አይታወቅ። የሰው ልጅ በሰራው ነገር መደሰት አለበት። ስንደሰት አላህ ራሱ ይደሰትብናል። አላህ በሰጠን ነገር ስናመሰግነው፣ በሰጠን ነገር ስንደሰትበት፣ እሱም ደስተኛ ነው የሚሆነው። በነገራችን ላይ ኢስራፍ አናደርግ እንጂ አላህ በሰጠን ነገር ማመዝገን ነው መደሰት። ራሱ አላህ በሰጠን ነገር የሆነ ነገር ራሳችን ሰርተን፣ ልብስ ሊሆን ይችላል፣ ምግብ፣ የተለያዩ ነገር ራሳችን ማስደሰቱ ራሱ እኔ ለራሱ ሰደቃ ነው ብዬ ነው ማስበው። ነገራችን በተዘዋሪ አላህ ማመስገን ነው። አላህ በሰጠን ነገር ማመስገን ይኖርብናል። ሁሌ ማለቃቀስ አላህ ሁል ነገር ሰጥቶናል። ወላ ኢትዮጵያ ስንኖር ምንም ሳይኖርን ያው እንግዲህ እንኖረናል። አሁን ደግሞ ሰጥቶን ራሱ እናማርራለን። በነገራችን ላይ ያው የመደም ቤት ስራ ብዙ የሚያማርር ነገሮች አሉ፣ ግን ቢሆንም አላህ ደግሞ የሰጠንንም ጥሩ ነገር ደግሞ እያሰብን ማመስገን ያለብን እንዴት ነው ያው ያው ይሄንን ገዛውን ተደሰቱ ይህንን ያደረገልኝ ዋለው አላህ ነው ስለዛ መመዝገን ነው በተዘዋሪ አላህ በሰጠን ነገር መደሰት ነው ስንይዘው እሱም ይይዝብናል ስለዛ ለሰዎችም በተቻለን መጠን በልኩ ቤተሰብንም መስጠት ያለብንን እንስጥ ማስቀመጥ ያለብንን ማስቀመጥ ለራሳችን ማድረግ ያለብንን ማድረግ አለብን እንግዲህ ወሪያ ያላብዛባችሁ የዛሬ ቪዲዮ ይህን ይመስላል ወዳችኋለው ባኤ